ሁለቱ የእንግሊዘኛ አይነቶች ምንድን ናቸው የሚለውን ዛሬ በዚህ ቪዲዮ የምታዩት ይሆናል። እስከ መጨረሻ አብራችን ቆዩ። ለዚህ ቻናል አዲስ ከሆናችሁ ላይክ ና ሰብስክራይብ ማድረግ እንዳይረሳ። ሌስ ጎ ቱ ዘ ቪዲዮ። ኦራይት፣ እንግዲህ ወደ መጀመሪያው ስንሄድ፣ እንግዲህ ሜክ፣ ዋት ኢዝ ሜክ ነው ማለት ነው። ሜክ ማለት ምንድን ነው? ጥቅሙ ሜክ ስንል ኢትስ ኦል አባ ክሬቲንግ ሶምቲንግ ኒው ማለት ነው። ክሬቲንግ ሶምቲንግ ኒው ማለት የሆነ አዲስ ነገር መፍጠር እንደማለት ነው። ይሄ ማለት ምንድን ነው ፊዚካል ኦብጀክት ሪአክሽንስ ኦር ዲሲዥንስ ማለት ነው። ኦብጀክት የሆነ ወይም ማንኛውም ቁስ የሆነን ነገር መፍጠር ስንችል ነው ልንጠቅመ የምንችለው ማለት ነው። ሪአክሽን ሊሆን ይችላል ለምሳሌ፣ ኦር ደግሞ ዩ ን ማለት ነው። ስለዚህ እንደዚህ አደረግኩ ስትሉ እንደዚህ ጠርኩ the past form of make is also made ይባላል። ለምሳሌ ላለፈ ነገር የምትጠቀሙት made ብላችሁ ነው ማለት ነው። ለፕሬዘንት ለሆነ ነገር ደግሞ ሜክን ትጠቀማላችሁ ማለት ነው። ስለዚህ ትናንት ማታ ኬክ ፈጠርኩ ስትሉ I made a cake last night ብላችሁ ትገልጻላችሁ ማለት ነው። ኢዝሊ። ለምሳሌ እንድስቅ አደረገችኝ የሆነ ሪያክሽን ስንገልጽ ልንጠቀመው እንችላለን። ብላለን ል የሆነ ሪያክሽን ሲኖር ሶት እንድስቃረገችኝ ስንል እንዴ ነው። ለምሳሌ ሺ ማክስ ሚ ላፍ ኤሪ ታይም፣ ሺ ማክስ ሚ ላፍ ኤሪ ታይም ብለን ነው የምንገልጸው ማለት ነው። ሶት ይሄ ሜክ እዚጋ የተጠቀምንበት ዋነኛው ምክንያቱ እንግዲህ ሪያክሽንን ስለሚገልጽ ነው ማለት ነው። ንደስታን

ዩ ካን ዩዝ ማለት ነው መጠቀም ትችላላችሁ ሜክን እንግዲህ ለሶስቱ ነገሮች መጠቀም እንዳለባችሁ ጠንቀቃችሁ ማወቅ አለባችሁ ማለት ነው ኔክስት ኦን ኢስ ኮልድ ዱ ነው እንግዲህ ዱን ለምንድን የምንጠቀመው ኢትስ ፎከስድ ኦን አክሽን ኦር ታስክስ ኦር ሰም አክቲቪቲስ ሊሆን ይችላል ማለት ነው ኦር ኖ ፊዚካል ኦብጀክት ፕሮባብሊ ዱ ማለት ነው ዱን ስትገልጹ የሆነ አክሽን ድርጊትን የሚገልጽ ነገር ነው ማለት ነው ሁሌም ታስክን ወይም ሊሰሩት የሚችሉት ሰም ታስክን እያደረጋችሁ እንደሆነ ስገልጹ ነው። ኦር ደግሞ አክቲቪቲን ሊሆን ይችላል ስገልጹ ዱ ትላላችሁ ማለት ነው። ዱ የምታወሩ ከሆነ ዘር መስት ቢ ዳዝ መኖር አለበት። ሺ ኢት ሲሆን ሳብጀክታችን ዳዝ መጠቀም እንዳለባችሁ ማትርሱ። እንዲህ ብለን እስቲ ማውራ ቢኖርብንስ፣ ዛሬ ላንደሬን መስራት አለብኝ ማለት ብፈልጉ፣ ሀው ዩ ሳይ እንዴት ነው የምትሉት? ኒ ቱ ዱ

ብለን ልንገልጽ እንችላለን ማለት ነው። he does yoga every morning or she does it yoga every morning you can say like that if you like so that በዚህ መልኩ ትጠቀማላችሁ ማለት ነው። ይህም አክቲቪቲን ነው የሚገልጸው ማለት ነው ባጭሩ። ዱ ዩ ንደርስታንድ? ናይስ። ወደ ጥያቄ ደግሞ ስናደርገው ዊ ካን ዩዝ ላይክ ዲስ። የቤት ስራህን ሰርታሃል ብላችሁ የሆነ ሰው መጠየቅ ብፈልጉ፣ ወይም ያለብህን ስራ ሰርታሃል ማለት ብፈልጉ፣ ሀው ዱ ዩ ሴ፣ እንዴት ነው የምትሉት? ዲድ ዩ ዱ ዩር ሆምወርክ? ዲድ ዩ ዱ ዩር ሆምወርክ? ቢኮዝ ሰርተሃል ብለን ስንጠይቅ ኦልሬዲ ዊ አስክ ፓስታ ማለት ነው፣ ያለፈን ነገር እየገለጽ እንደሆነ ዩ ካን አንደርስታንድ። ስለዚህ ያለፈን ነገር ስንገልጽ ደግሞ ዊ ካን ዩዝ ዲድ ማለት ነው። ዲድ ነው የምትጠቀሙት ላለፈ ነገር ሲሆን፣ ስለዚህ በዚህ መልኩ ሙስር ትችላላችሁ ማለት ነው። ር ማለት ነው። እነዚህ ማስታወስ አለባችሁ፣ ምነግራችሁን ቀጣዮችን ቃላቶች በሜክ እና በዱ ሊስት ውስጥ ያሉ ለምሳሌ ሜክ ዝርዝር ውስጥ ያሉት ሜክ አ ሚስቴክ ልትሉ ትችላላችሁ። ስተት ሰራው ስትሉ ሜክ ሚስቴክ፣ ከፈላጋችሁ ጀስት ሜክ ሚስቴክ፣ ሊሰራ የሚችል ነገር ሰምቲንግ ክሪኤቲቭ ማለት ነው። ሜክ ማኒ፣ ገንዘብ ሰራው ሜክ ማኒ ትላላችሁ። ገንዘብ ሰራሁ ስትሉ፣ ሜክ አ ካል ደወልኩ ሜክ አ ካል ራይት ስትሉ እንደዚህ ነው። ሜክ ፕሮሚስ፣ ሜክ ፕሮሚስ ቃል ገባሁ እንዲህ አረኩ ስትሉ ስ ሜክን ትጠቀማላችሁ ማለት ነው። በዱ ዝርዝር ደግሞ ዱ ፌቨር፣ የሆነ ፌቨር ስራልኝ። ዱ ቢዝነስ፣ የሆነ ቢዝነስ ስራ እንደማለት ነው። ኤክሰርሳይዝ ስራ፣ ዱ ዳሜጅ፣ የሆነ ነገር ወደመ እንደማለት ነው የሚለው እነዚህን መግለጽ ይቻላል ማለት ነው። በቀላሉ ዱ ከታስክ ጋር ከሚደረግ ስራ ጋር የሚሄድ ቃልስ ነው። ሜክ ደግሞ ሰምቲንግ ማለት ነው። ኢሞሽንን፣ ሪያክሽንን ምናምን ስገልጽ ነው ማለት ነው። ኦል ራይት ናው ደግሞ ለሚቴክ ቱ ፕራክቲስ ታይም ልጠይቃችሁ እነዚህን ጥያቄዎች ሹድ አይ ዳሽ ዲነር ኦር ዳሽ ግሮሰሪ ፈርስት፣ ዱ ነው ሜክ ነው ወይስ ሁለቱም ነው? አንሰርስ መስራት አለብኝ።

ቢኮዝ ላስት የር ካለ ያለፈ ስለሆነ ነገርየው። ስለዚህ የምታወሩት የሜክን ፓስቴንስ ነው ማለት ነው። የሜክ ፓስቴንስ ማነው? ሜድ። ዲጂ ዳሽ ዩር ቤስት ን ቴስት ዲጂ ዳሽ ዩር ቤስት ን ቴስት አንሰር ውል ቢ ዋት? ዲጂ ዱ ራይት ዲጂ ዱ ዩር ቤስት ን ቴስት ብላችሁ ከመለሳችሁ በትክክል ተመልሷል። ምክንያቱም የምችለው ነገር አደረግኮይ ለፈተና ነው ሶት ስ ስ ሰምቲንግ አክቲቪቲን የሚጠይቅ ነው ማለት ነው። ኦልራይት እንግዲህ ጋይስ እነዚህን ይመስላሉ ማለት ነው ዛሬ ያስተማርኳቸው ትምህርቶች በአጭሩ እንግዲህ ስለ ሜክና ዱ እነዚህን ይመስላሉ ማለት ነው። ሶ ዳት እነዚህን በማየት እንግዲህ ሜክን ለሆነ ነገር አደረግኩ ስትሉ፣ ኦር ቱ ክሪኤት ሰምቲንግ ኒው ለመፍጠር የሆነ ነገር አዲስ ነገር ፈጠርኩ አደረግኩ ስትሉ እንደዚህ ሜክን ትጠቀማላችሁ ማለት ነው።

እነግሬያቸዋለሁ ማለት ነው። ሌላው ደግሞ የሜክ ፓስት ቴንስ ደግሞ ሜድ እንደሆነ እነግሬያቸዋለሁ ማለት ነው። ዱ ላይ ስትመጡ ደግሞ ዱ የሆነ ነገር አደረግኩ የሚል ነገር ስገልጹ ዛት ሀዝ ሬሌትድ ዊዝ አክሽን ከአክሽን ጋር ወይም ከታስክ ጋር ኦር ደግሞ ሰም አክቲቪቲን ወይም የሆነ ሊደረግ አክቲቪቲዎችን ስገልጹ ማለት ነው ዱን ትጠቀማላችሁ ብያለሁኝ። እንዲ ኖ ፊዚካል ኦብጀክት እንዲሁም ደግሞ ምንም አይነት ፊዚካል ኦብጀክት ሳይኖር ሲቀርና ልታደርጉት የምችሉት ድርጊቶችን ለመግለጽ ሲፈልጉ ዱን መጠቀም እንዳለባችሁ በዛሬው ትምህርት አስተምሪያችኋለሁ ማለት ነው። ዚስ ኢዝ ኦል አባውት ቱዴይ ማለት ነው። ስለዚህ ስለዛሬ የተማርነው ትምህርት ኢንን ይመስላል። እንግዲህ ሀሳብ አስተቶቻችን ጻፉልኝ። ኢፍ ዩ ሃቭ ኤኒ ኳስቸን ኤንድ ኤኒ ዳውት ፕሊዝ ሊቭ ዮር ኮሜንትስ አንደር ዘ ኮሜንት ሴክሽን። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ እና ላይክ ማድረግ እንዳይረሳ። በቀጣይ ደግሞ አሪፍና ምርጥ ቪዲዮ ይዤላችሁ እመጣለሁ። እስከዛው ባይ ባይ ቻው።